ኦርቶዶክሳዊ ያን። የሚገርመው ነገር ደግሞ የዚህ ጥያቄ መልሱ ምንም ይሁን ምን ጥያቄዎቹ ግድ የማይለን መሆኑ ነው። ለምን ከጠየቅን ማይቀር ግድ ስላለን ነው እንጂ የሚል ካለ ጥያቄ መጠየቃችን እንጂ መልሱን ሰምተን ለመተግበር አይደለንም እና ያ ቢሆንማ እንደ አንዴ የሰማነው እውነት ተቀብለን ተግብረን ነው ዳግመኛ በዓል በመጣ ቁጥር ተመሳሳይ ጥያቄ ከመጠየቅ በተቆጠብን ነበር። በዚህ ጥያቄ ፈንታ ዘመኑ የወለዳቸው ብዙ ጥያቄዎች ጠይቀን ዘመኑን በዋጀነው ነበር። ለመጠየቅ መጣን እንጂ መቼም እንደማንፈጽመው ልባችን ያውቀዋል። እኛ ከወሰነው ሰዓት ዝንፍ ላንል ነገር ለምን እንጠይቃለን የሚል ቢኖር ያው ጥያቄ መጠየቅ አባዜ ወይም ለክርስትናቸው ጥንቁቆች ናቸው ለመባል ሊሆን ይችላል። ልክ በወንጌል ከትእዛዛቱ ሁሉ አንድም ሳይቀረው እንደሚፈጽማቸው እንደገለጸው የሚቀረውን ነገር እንዳለ ተረድቶ ያንን ለመፈጸም ዝግጁ እንደሆነ መስሎ እንደመጣው ጎበዝ ጠያቂ የሚቀረው ሲነገረው ወደ ኋላ እንደተመለሰው ያለ አይነት በብዙ ክርስቲያኖች ላይ ይታያል። የልባችንን በውስጣችን ይዘን የመምህራን ንግግር ከሰማን በኋላ ወደ ራሳችን መፍትሄ የምንሄድ በየአመቱ ይህን ጥያቄ የምንጠይቅ በምላሹ ግን የማንጠቀም ምዕመናን ቁጥር እጅግ ብዙ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የመንግስተ ሰማያትን ነገር ባስተማረበት ወቅት ባለጸጋ ወደ እግዚአብሔር መንግስት ከሚገባ፣ ባለጸጋ ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ እንደሚቀል ሲነግራቸው ደቀ መዛሙርቱ እንኪያስ ማን ሊደን ይችላል? አሉ ማቴዎስ 19:25። ለዚህ የሐዋርያት ጥያቄ የጌታችን መልስ የነበረው እግዚአብሔር ያደረበት ሰው፣ በእግዚአብሔር ፈቃድ የሚመላለስ ሰው ያንን ያደርገዋል የሚል ነበር። ስለሆነም የፈቃዳችን መፈጸማችን ላይቀር ነገር ምን ነው ጆሮ ጠቢባን ሆን ጥያቄ በመጠየቅ ድኅነት ይገኛል የተባለ ይመስል መላልሰን አንድን ጥያቄ መጠየቃችን የበዛ ይመስላል። ለጥያቄው የአባቶቻችን መልስ ጠንከር ያለ ሲመስለን ተመልሰን እዛው በገሌ አይነት ሆነን ቁጭ እንላለን። ደግሞ ተደቃቅሞ የተነገረ እውነት እኛ ባንቀበለውም በመስማታችን ብቻ ቃሉ በእግዚአብሔር ፊት እንደሚያስፈርድብን ከሳሽ ሆኖ በእግዚአብሔር ፊት እንደሚቆም አለማወቃችን የዋህነታችንን ያሳያል። ፋሲካና ገና የጾመም ያልጾመም ያስቀደሰም ያላስቀደሰም ሳይባል ባለማህተብ ነኝ ያለ ሁሉ እኩል ለስጋ ፍላጎት የሚሰለፉባቸው ጊዜያት ናቸው። በየገበያው በየአደባባዩ የሚታየው የኦርቶዶክሳዊያን ትርምስ ከጾም በኋላ የተገኘ ሳይሆን ከወራት ረሃብ ቆይታ ከሰቆቃ በኋላ የሚገኝ የምግብ ሽሚያ የወጣ ይመስላል። ነጋዴው ይህንን በደንብ የተረዳ ይመስላል። እንደፈለገ የሚነግደው በደንብ የሚያተርፈው በኦርቶዶክሳውያን ባህል ላይ ነው። ስለሆነም ኦርቶዶክሳውያን ለሁለት ወራት የሰበሰቧትን የነፍስ ጥሪት ያጠራቀሟትን ምግባር በትንሣኤ አንድ እና ሁለት ቀናት ይበትኗትና ኪሳራ ውስጥ ይገባሉ። ከእንዲህ አይነት ክስረት ለመዳን በዓልን በመንፈሳዊ አውዱ በመንፈሳዊ ልኬቱ ብቻ ማክበር ይገባል። በትንሣኤ ትርጉም ውስጥ አምስት አይነት የትንሣኤዎች እንዳሉ አበው ያስተምራሉ። ከነዚህ ሁለቱ አሁን ካነሳን ርዕስ ጋር ስለሚገናኝ እናነሳቸዋለን። እነዚህም ትንሳኤ ሊናና ትንሳኤ ልቦና ናቸው። ትንሳኤ ስናከብር እነዚህን እያሰብን ካልሆነ የትንሣኤ ዓላማ የሳተ በዓል እናከብራለን ማለት ነው። ትንሣኤ ሕሊና ማለት ተዘክሮተ እግዚአብሔር ማለት ነው። እግዚአብሔርን የማወቅ መንፈሳዊ አእምሮ ገንዘብ ማድረግ ማለት ነው። ትንሳኤ ሕሊና ዘወትር እግዚአብሔርን ማሰብ፣ ከእርሱ ጋር ለመኖር መመኘት ማለት ነው። ትንሳኤ ሕሊና የነፍስ መንፈሳዊ ችሎታ ነው። የልብ አይን ማለትም ነው። የሰው ልጅ ሕሊናው ሲጨልም ለስሜታዊነት እና ለዓለማዊ አስተሳሰቦች ባሪያ ይሆናል። የእግዚአብሔር ሐሳብና እቅድ የሚረዳበት ማንነት ከርሱ ይርቃል። የክርስቶስ ትንሳኤ ሕሊናችን ወደ ትክክለኛው ስራው እንዲመለስ ካላደረገ የትንሣኤው በዓል በዓል ሆኖ ብቻ መቅረቱ ነው። ከእግዚአብሔር ጋር አንድ መሆን ከክርስቶስ ጋር መነሳት የምንችለው ትንሣኤ ሕሊናን የያዘን እንደሆነ ነው። ሐዋርያው ቅዱስ ጳውሎስ እንዲህ ይላል እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ሁሉ እሹ በላይ ያለው አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ህይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ይላል፣ ቆላሲስ ምዕራፍ 3 ቁጥር 1 እስከ 3። የአእምሮ ትንሣኤ አንድ ሰው መለኮታዊ እውነት በእውቀት ብቻ ሳይሆን በመንፈሳዊ ሌናው እንዲረዳ አስችለዋል። ትንሳኤ ልቦና ማለት ደግሞ ቃለ እግዚአብሔርን መስማት በንሳ ህይወት መመለስ ማለት ነው። የሰው በጥልቀት መታደስ እና በመለኮታዊ ጸጋ ህያው መሆን ማለት ነው። ልብ የመንፈሳዊነት ማዕከል ነው። በስሜታዊነት ብቻ ሳይሆን በህልውና ሰው ከእግዚአብሔር ከአምላኩ ከእግዚአብሔር ጋር የሚገናኝበት ልዩ ስፍራ ነው። ልብ ለዚህ ነው ልጄ ሆይ ልብህን ጠብቅ አይኖችም መንገድን ይውደዱ። ምሳሌ 23 26 እንዲሁም አጥብቀ ልብህን ጠብቅ፣ የህይወት መውጫ ከርሱ ነውና። ምሳሌ 4 23 የሚለን ልብ ባርነት ውስጥ ሲገባ ልክ እንደ ነፍስ በኃጢአትና በስሜታዊነት ምክንያት ሊደነድን ወይም ህይወት አልባ ሊሆን ይችላል። ለዚህም ነው ነቢዩ የሰው ልጅ ሆይ የጢሮስን ገዥ እንዲህ በለው ጌታ እግዚአብሔር እንዲህ ይላል ልብ ኮርቷልና አንተም እኔ አምላክ ነኝ በእግዚአብሔር ወንበር በባህር መካከል ተቀምጫለሁ ብለሃል። ነገር ግን ልብህ እንደ እግዚአብሔር ልብ ብታደርግም አንተ ሰውነህ እንጂ እግዚአብሔር አይደለህም ና የሚለን የልብ ትንሳኤ ማለት በእግዚአብሔር ጸጋ የሚገኘውን መንፈሳዊ መታደስ የልብ ወደ እግዚአብሔር መመለስ ያመለክታል። የእኛ ትንሣኤ የልባችን ወደ እግዚአብሔር መመለስ ነው። የልቡና ትንሣኤ ከሞት ወደ ህይወት፣ ከአዘን፣ ወደ ደስታ ከተስፋ መቁረጥ ወደ ተስፋ ማድረግ የሚያሸጋግር በክርስቶስ ትንሣኤ ውስጥ ቀጥተኛ ተሳትፎ እንዲኖረን የሚያደርግ ለውጥ ነው። ሁለቱም የመንፈሳዊ ትንሣኤ ምልክቶች ናቸው። የትንሣኤ ሙሉ ትርጉም የሚሰጡና ከእግዚአብሔር ጋር ያለንን አንድነት የሚያጠነክሩ ናቸው። አብዛኛው መንፈሳዊ ትግል አእምሮ ከልብ ጋር አንድ ለማድረግ ያለመ ነው። ስለዚህ አንድ ሰው ሙሉ የሚሆነው ሁለቱ ሲናበቡ ነው። አእምሮ ወደ ልብ ሲወርድ፣ ሁለቱም ወደ እግዚአብሔር ሲመለሱ፣ ሰው በትንሣኤ ህይወት ውስጥ ሙሉ በሙሉ ይኖራል ማለት ነው። በዐብይ ጾም ወቅት ስንት ቃለ እግዚአብሔር ሰማን? ስንቱስ ወደ ህይወታችን ለወጥን? በምን ያህል ርቀት ወደ እግዚአብሔር ቀረብን? ስንቶታችን በቀረብንበት ልክ እንቀጥላለን? የሚሉት ጥያቄዎች መመለስ ከምዕመናን ይጠበቃል። መዝሙረኛው ቅዱስ ዳዊት ተቀኔው ለእግዚአብሔር በፍርሃት ወታሰብሎቱ በረዓድ፣ ለእግዚአብሔር በፍርሃት ውስጥ ባለ ፍቅር መገዛት እንዳለብን ይነግረናል። ስለሆነም ትንሳኤ ልቦና ያለው ክርስቲያን ስጋዊ ማንነቱ ያለ ልክ ቦታ በመስጠት የለበትም። ትንሣኤ ልቦና ሲኖረን እግዚአብሔር እንዴት እናስደስተዋለን ብለን እንጠይቃለን። በለተንሣኤ ስጋን ብቻ ለማስደሰት መሯሯጥ ያለፉትን ሁለት ወራት ጥያቄ ውስጥ የሚያስገባት እንቅስቃሴ ነው። ስለሆነም ህሊናችን ከልባችን ጠብቀን ከትንሣኤው ንጉሥ ከክርስቶስ ጋር አብረን እንድንነሳ አምላከ ቅዱሳን ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።